ሰላም ሰላም ሰላም! ሙስሊምም ክርስቲያንም እንዴት ናችሁ? ባላችሁበት ቦታ ሰላማችሁ ብዝ ብዝትበል። ምቀኛ ሸረኛውን ያርቅላችሁ። ከሴምላስኛ ከወንድ ቦክሰኛ እና ግሮ ተናጋሪ ከሀሰት ምስካሪ ይሰውርላችሁ። ደግ ደጉን ያምጣላችሁ፣ ክፉን ያርቅላችሁ። ከድንገተኛ አደጋ ከድንገተኛ ሞት ይሰውራችሁ። በመንገዳችሁ እግዚአብሔር ጥላና ከለላ ይሆንላችሁ። የቤተሰባችሁን ክፉ አያሳያችሁ እያልኩኝ በቅጠል ልቅፈካ ደመቅ ነጠፍጠሽ ጠንቧብዬ መጥቻለሁ ማለት ነው። ዛሬ ደግሞ በአዲስ ሙድ ነው ብቅ ጥልቅ ያልኩት ማለት ነው። ወይ ፈጣሪ፣ እነሱ እነሱ ለሚሳሳሙት እነሱ ለሚጋቡት እኛ እርስ በርስ መቧቀስ መከናነት። ወይ አይ ፈጣሪ፣ ወይ ትዕግስት ስጠኝ። ለማንኛውም ማለት ነው እነ ትክክልና እነ ምኞቴን ይዤላችሁ መጥቻለሁ። እንደዚሁም ሄሉም በአራት ወገን ሆናችሁ ያዙኝ ልቀቁኝ የምትሉ ማለት ነው። በመጀመሪያ እነ ትክክል ደህና ናችሁ ወይ? አላችሁ ወይ? ውስጣችሁ ይሮጣል፣ ይፈጫል፣ ይረጫል፣ ይቦረጠሳል? እኔ አለው አለው ፈጣሪ ይመስገን። ፈንድሻውኝ፣ ሄ፣ ፈንድሻ እና ምን ልላችሁ ነው እነ ትክክሎች? ማለት እነ ትክክል ሄሉ ጋር ስትሄዱ ትክክል፣ የአብ ጋር ስትሄዱ ትክክል፣ እ እንዳልክ ጋር ስትሄዱ ትክክል እንደ አምላክ ህይወታችሁ በሙሉ ማለት ነው በትክክል የተገጠመ ይሁን ማለት ነው አረ ጉድ ደግሞ ሁለተኛ ምኞቴ ምኞቴዎች ደግሞ ምን አይነቶች መሰላችሁ ያብጋ ሲሄዱ ከያብጋ በሆኑ ከእሱ ጋር ቢሆኑ ትልቅ ደረጃ ይደርሳሉ ሄሉ ጋር ደግሞ ሲገቡ ማለት ነው ሄልዬ ወንድ በቃሽ አለም ዘጠኝ ነው ወይ ኑሮ መሮሽ ጠዋ ብለሽ ከወንድ ራቅ የሚሉ አሉ። ሶስተኛ ደግሞ እንዳልክ ጋር ሲሄዱ ማለት እንዳልክ፣ ይ አንተና ሄሉ ናችሁ የምታምሩት። ሄደ ይቅርታ በላት ሄደ ጎብኛት ጎምኛት። ወይ ወይ ወይ ወይ ወይ፣ ነቅሏል እኮ ሕዝቡ ነቅሏል፣ ሕዝቡ ነቅሏል። ከኔም ጨምር እኔም ነቅያለሁ። እኔ ነቅዬ እኔ ግን አላዳላም። አው አው ከሞቀበት እጄ ነው መወቀው። እኔ አላዳላም፣ ለምን ጨንጓራ ይቀጣጠል ማለት ነው አራተኛ ደግሞ ኮሜንት ስር ሰው በጻፈው ስር የሚል ከሰከሱ መጋኛ ውቃቢዎች አሉ። በሰው ህይወት ላይ እኛንም ፈራጅ፣ እኛንም ፈላጭ፣ እኛንም ቆራጭ የሚሉ ኧረ አምላኪ ሆይ ኧረ በስመ አብ ኮበሉ። ጦዘኩ። ፈጣሪ ሙት ውይ አምልጦ ነው፣ አምልጦ ነው። በስመ አሞን ለመንፈስ ቅዱስ። ይኸው፣ ይኸው እኔም ጭንቅሌ ነቅሏል እኮ ብያቸኋል። ፈጣሪ ሙት አልኩ፣ አምልጦ ማለት ነው። ለነገሩ ክርስቶስ ለሰው ልጅ ብሎ ሙቶልን አደል? እንዲህ አላጥፋውም። ይቅር በለኝ መድኃኒዓለም፣ ስቼ ነው። እሺ እሺ ይቀርበልኝ። አንተ እንደ ሰው አይደለም፣ አንተ ላይ ነው የምታየው ልብና ኩላሊት ነው። ሰው ፊትን አይቶ የሚለብስ ሰውን አክሽን አይቶ ሰው ይፈርዳል። አንተ እንደ ሰው አይደለም። ይቀርበልኝ ብያለሁ፣ አምልጦኝም ከሆነ ማለት ነው። ግን ትክክለኛ ቃል ነው። ከዚህ በመቀጠል ማለት ነው እኔ የምለው ማለት ነው የሄሉ ህይወት እናንተ ናችሁ ፈላጭ ቆራጭ። የሚጠቅማትን የሚበጃትን እሷ ጠንቅቃ ነው የምታቀው። ዋይኔ ግማሹ ደግሞ ማለት ነው እራሱ ከፍቅረኛው ጋር ተካንቶ አቅጣጫ አቶ የሚሰቃይ እኮ ደጋፊ ነው። ግማሹ ከፍቅረኛው ጋር በቃ ፍቅር ባናቴ ላይ ወጥቶ እሱ ሌላ ይዞብኝ እያሉ እኮ የሚንጦዛጦዙ እኮ ናቸው። መካሪ መስሎ የሚመጡት እኮ እናትህ ትሙት ቤታቸውን ያላጸዱ እነሱ ያልኖሩበትን ህይወት በግድ እንኖሩበት የሚሉ እኮ ናቸው ያሉት። ሲቀጥል እነ ትክክልዬ ምንድን ነው እንዳልክ ጋር ስትሄዱ ትክክል ያብ ጋር ስትሄዱ ትክክል። እቺ ልጅ ቆራርጣችሁ ልትበሏት ነው እንዴ ወይ ቆራርጣችሁ ልትበሏት ነው ወይ? ይኸውላችሁ የያብ ደጋፊዎች ከያብ ጋር ብትሆን ህይወቷ ደስ የሚል ይሆናል። የእንዳልክ ደጋፊዎች ደግሞ እንዳልክ ነው ከውበት የሚሰጠው የምትሉን፣ እኛ ጦሽ እንበሉ ወይ። የሄሉ ደጋፊዎች ደግሞ ወንድ በቃሽ ካሁኑ የምትሉ አላችሁ። አምላኬ ትዕግስቱን ስጠኝ ፈጣሪ ሆይ። ወይኔ ወይኔ፣ በላቸው ወይኔ በላቸው። እኔ ግን ማለት ነው እኔ ሄሉ እንደው አላውቅም፣ የልጁን ችግር አላውቅም። መድኃኔዓለም ነው የሚያውቀው። እንዲህ ነው ብዬ መፍረድ ሳይሆን የእኔ ምኞት፣ እኔ ብትጠይቁኝ ሄሉ ከያብ ጋር ብትቀጥል። አላውቅም አላውቅም፣ እውነት ቆፍጣና ሸንቃጣ የተናገረውን ቃል የማያጥፍ ነው። ባየነው መሠረት ስንመሰክር ማለት ነው ስመሰክር ከያብ ጋር የተናገረውን ቃል ሁሉ ፈጽሟል። ያልፈጸመው ነገር የለም። ግን ስህተቱ የዚህ የቤርግ ላይ ይዞ የሄደው ነው። እሱንም እኔ አላቅም። ሁለቱ ከፈቱት ከእሱ ጋር ብትሆን እኔ ደስ ነው። ምክንያቱ ቆፍጣና ወንድ ነው። በቃ ቆፍጣና ወንድ። ሁለተኛ ደግሞ እንዳልክ ጋር ልምጣ እንዳልክ ደግሞ በበፊት ህይወቱ ባንገላታት ህይወቱ ከሆነ በፍጹም ዳግመኛ እሱን ማየት የለባትም ብዬ ነው የማስበው። ነገር ግን በዛን ጊዜ ጭንቅሌዎች ሴጣኑ ነው እንደዚህ ኪው ሲያደርጉ የነበረው እኛንም መላቀጣችንን ሲያሳጣን የነበረው ዛሬ የተናገረውን ነገ የማይደግምልን ግራግብት እስኪለን እስክንጦዝ ጸበለ ወስደን በአናቱ እንንከረው እስክንል ድረስ የደረስ ነው። ምችና መጋኛ ውቃቢ፣ የሰው ጠላት፣ የጓደኛ ጠላት ጭንቅሌው ላይ ያዞበት ነው። እኔ ግራ ገብቶኛል። ስለዚህ አጋንንቱ ከገባ ለምን መሰለች? አጋንንቱ ከገባበት በኋላ ይሄ ልጅ ቂው ብሏል። እሱም እኔ እንደሚመስለኝ በሱ ፈቃድ ከመጣ በኋላ ነው ህይወታቸው ምስቅልቅልቅልቅል ያለው። አዎ እስከ ቀለበቷ ድረስ ሰላም ነበሩ። በሱ ፍቃደን ሄዶ ካስተዋወቃት በኋላ ህይወታቸው ምስቅልቅልቅልቅልን ያለው ስለዚህ፣ እሱ ደግሞ የቀደመውን ህይወቴን እንደዚ አጋንንት ይዤ ነው ምናምን ይቅር በሉኝ ብሏል። እኛም ሁላችንም ይቅር ብለናል። ስለዚህ ልጅቷን አታወናብዷት። በአላማዋ ትጽና። ገማሹ ደግሞ ከናቲ ጋትሁን የሚላል አራት ባጆ እኮ ነው አራት በአንድ እኮ ነው፣ ክነታው ማለት ነው። ናቲ ነው የሚሻላት የልጅነቷ የሚላለ እንደ ከታዘብኩት ነገር ነው። ልጅቷ ካልሆነ አንዳንድ እግር እናካፍላለን። አንድ እጅ ለናቲ፣ አንድ እጅ ለእንዳልክ ያብማ እጅ አይፈልግም። ያብ እጅ አይፈልግም። ከእጅ አልፎ አልጋ ላይ ወጥቷል። አ ሚያንስ እንኳን ድንቡሽዋን ባያገኝ ድንቡሽዋን ባያገኝ ተንፋሽና ኪሲንጓን አግኝተዋል። አ እግርም አይሰጥም። ያብ እግር አይሰጥም። ወጣሬ ትግስት እና ምን ልላችሁ ፈልጌ ነው እባካችሁን ኮሜታተሮች፣ እነ ትክክልና እነ ምኞቴ የምትጽፉት የራሳችሁን ሀሳብ ብቻ ዱብ ዱብ ዱብ አድርጉ። እንዳልክ ጋም ስትሄዱ አለቅላቂ ነኝ አትበሉ። ያብ ጋም ስትሄዱ አለቅላቂ ነኝ አሁን እኔ ትላንትና ያብ ደንገት እንዲል ነው ዘራፍ ስል ሊሊ ገባችና አንቺ ደግሞ የተረጎምሽው በሌላ ነው። አ እና ምንልልሽ ነው? እነ ኮሜንት የስሩ ሯጮች ማለት ነው። ሀሳባችሁን ግለጹ እንጂ ሰው ኮሜንት ጋር ገብታችሁ ዘራፍ አትበሉ። ዘራፍ ምን አገባችሁ? ምን ጦሽ አደረጋችሁ በሰው ሀሳብ። ሲቀጥል ደግሞ የሰው ልጅ እኛ ያየ ነው ነው ምን ለፈልፈው ባየነው መሰረት እናወራለን። እኔም አው እኔም ብትጠይቁኝ ማርያምን፣ አሁን እኔ ብትጠይቁኝ ህይወቷ የሚያምረው ከያብጋን ጋር ቆፍጣና ወንድ ነው፣ በቃሉ የሚጸና ነው። ግን ያቺ ሴት መታ ቤርጉስ ስለተገኘ ነው ጥፋተኛ። በቃ ደስተኛ የሆነችው በሱ ነው። ከእንዳልክ ጋር በነበራት ጊዜ ለተወሰነ ያህል ደስተኛነት እኛንም አስመርቀናት እስክናብድ እስክንል ድረስ አድርሰናለች። እነ ትክክልዬ አትበዱ፣ አትበዱ፣ ልጅቷን አትቆራርጧት ለማለት ፈልጌ ነው ደግሞ በእኛ አይምሮ ትመራ የምትሉ አላችሁ። በእኛ አይምሮ እኛ እንምራት፣ እኛ ትዳሯን እንያዝላት፣ እኛ ያልናትን ትስማ። መጀመሪያ የራስሽን ቤት አስቢ። መጀመሪያ ከባልሽ ጋር ያለው ሽኩት አስተካኪ። የጓዳሽን እኮ እግዚአብሔር ነው የሚያውቀው። እግዚአብሔር ማለት ተቦቅስሽ ሁና ሌሉ ጋር መትሽ የምትመክሪው ባያችሁት መሰረት ስሩ፣ ባያችሁት መሰረት ኮሜንት ጻፉ። ገባችሁ? እንዲህ በሆነ እንዲህ በሆነ የሚሆነውን ህይወቷን የምትወስነው እሷና እሷ የሚጠቅማትና የሚጎዳትን ጠንቅቃ አውቃለች። ዲ ልጅቷ እኮ ለውሳኔ ራሱ በእናንተ በኮሜንታችሁ በኮሜንታችሁ ፍራቻ ራሱ ግራ ነው የሚገባት። ምክንያቱም ልጅቷ ህይወቷን መወሰን እንዳትችል እያደረጋችኋት ያላችሁት ማለት ነው። ያብ ጋር ስትሄዱ ያብ እንዳልክ ጋር ስትሄዱ እንዳልክ እንዳልክ ሂድና እንትን በላ እንዳልክስ ሂዶ እውነት እንዲያው የግርሻት ፍቅር ሆኖበት ነው እንጂ አገርሽቶበታል። እንዳልክ አዎ፣ የግርሻት ፍቅር ደግሞ ከመጀመሪያ ፍቅር ይብሳል። እኔም ደርሶብኛል። የደረሳችሁ ልጆች የግርሻት ፍቅር ያንጦዝጡዛል። ከጭንቅሌው ራሱ አይወጣም። እንዳልክ የግርሻት ፍቅር ነው። እያፈቀራት ግን ለሆነ ነገር ሳይደርስ ያጣት ከእንደገና ደግሞ አሁን የሌላ ሰው ስትሆን በእጁ ለማስገባት የሚጣጣር ሰው ነው። የግርሻት ፍቅር ይባላል ይሄ። ደግሞ ከመጀመሪያ ፍቅር የግርሻት ፍቅር ከባድ ነው፣ የማይወጣ ነገር ነው። በቃ ባየ ቁጥር ጨንጓራው ሳምባ ሁሉ ብክንድ ክንድ የሚል ፍቅር ነው፣ የግርሻት ፍቅር ነው። ሌላ ከእንዳልክ ጋር አሁን የምትሉት እንዳልክ፣ አሁንስ እንደማይጎዳት ምን ያህል እርግጠኛ ናችሁ? ይህንንም አስቡ። ምን ያህል እርግጠኛ ናችሁ? ገባችሁ ነገር ግን እኔም እኮ ብጠይቁኝ እግዚአብሔር ምስክር ከእንዳልከ ጋር ብትሆን እኮ ደስ ይለኛል ግን ምን ያህል እርግጠኛ ነሽ እንደማይጎዳት ብትሉኝ አላቅም ያም ግን ቢያንስ እንኳን የተወሰነ እርምጃ ሂዶ አያስደስቷታል ቃሉን አላጠፈም የተናገረውን በትክክል ነው እያደረገ ያለው ነገር ግን የልጅቷ ነገር ነው ግራ እና የልጅቷ ነገር ነው ግራ ሰውን እያጋባ የገባው። ቤር ውስጥስ ለምን ይዛው ገባች የሚለው ነገር። አንዳንድ ጊዜ በጣም ብዙ ሕዝብ ያለበት ቦታ ቢነጋገሩ ማደማመጥ አይችሉም። ምናልባት እሱ እንደሌላ ነገር እንደ ማንኛውም ጸጥ ባለ ስፍራ ሊወያይም ፈልጉ ይሆናል። ሌላ ደግሞ ሳያስበው እሷን ነገሮችን ጠንስሳ ጠርታ ሄዱን እንትን ልትላት ሊሆን ይችላል። እኔ አላውቅም። ባየሁት ነው እየመሰከርኩ ያለሁት። እዚህ ጋ ስለ ልጅቷ የሰራው ስተት ብቻ ነው። ያብ ስተት ሰራ ብለን የምናቀው የተናገረውን ቃል ሁሉ ፈጽሟል እንዳልክ ግን፣ የበፊት የተናገረውን ቃል አንዱንም የፈጸመው ነገር የለም። መለባለብ ነው መለባለብ። ልክፍቱ የተለከፈው ሎሚ ከተወረወረ በኋላ ነው ገባችሁ አይደለ? ስለዚህ በተግባር እንኳን ምንም እኔ ያየሁት ነገር የለም ከማውራት ውጭ ማለት ነው ሲቀጥል ማለት ነው፣ ግማሾቻችሁ ደግሞ ናቲ ትላል። ናቲ የኖርበት የኔ ጌታ ወይ የኖርበት። እሱማ ቁጭ ብሎ ባናት በምግባሩ ሙዚቃ በሰማ ቁጥር ሽቅብ ሽቅብ ይነደዋል። እኔ ያሳስገኛል። እናትም የናቲ ፍቅር የናቲ ፍቅር የነሱ ፍቅር ነው፣ በቃ ነሱ ፍቅር ለይሉ ያለው እናቲ እንደዚህ እንኳን የሆነችበት እስከነ ጉድለቷ ይወዳታል እግዚአብሔርን በእያየ የእንደዚህ ሰፕራይዝ ስታደርግ ምናምን እያለ ማይቃጠል ሰው ማለት ነው፣ ማይናድር ሰው ስለ እሷ ክፉ የማያውራ ሰው ነው። ናቲ ማለት ነው የናቲ ነገር አክትሟል በቃ እሷም ዘግታለች። ስለ እሷ እናውራም። እነ ምኞቴ የናቲ ምኞቴዎች ተረጋጉ። እሷም አትሆንም፣ እሱም ክፏን አይፈልግም። ግን እንደማትፈልገው ያውቃል። ሲቀጥል ደግሞ ማለት ነው ሰው ኮሜንት ስድ ገብታችሁ ዘራ ይሄ የምትል ወዮ በዴ ጀጤ አለ እና ናቲ እንኳን ንጹህ ፍቅር ነው ሌሉ ያሉ ምንም ብትጽ፣ ደግሞ ማለት ነው ቲክቶክ ላይ ናቲ ጋር ገብታችሁ ሚስትህ እኮ ዛሬም እያለቀሰች ነው፣ ሚስትህ እኮ አገባች፣ ሚስትህ እኮ ቀለበት አደረገች፣ ሚስትህ እኮ ተደባደበች፣ ሚስትህ ያንተ እንባ ግፍቃቃ እየተጫወተባት ነው ብላችሁ የምትጽፉ ኮሜንቶች፣ ምድራደቅ ላቂዎች ወይ ወይ፣ ይሄ እንዳልክ ጋም ስትደርሱ እንዳልክዬ ከሄሉ ጋር መታረቅ አለብህ። የሀብ ጋም ስትሄዱ ከያብ ጋር መታረቅ አለብህ። እር ህዝቡ እኮ ጡዟል፣ እንደዚህ ነቅሏል፣ ጡዟል። አረቄ ፉት ብሎ ይግባ ሲጋራ ጭ ሲጋራጭ ሰው ይግባራሱ አይታወቅም። ጠዋት ጠዋትማ ነስካፌ ሁሉ ሳይጠጡ እየገቡ ነው ዘራፍ የሚሉት ማለት ነው እግዚአብሔር። ሚስት ደግሞ አንድ ኮሜንት እናቴ ጋር ገብቼ ማለት ነው ሚስትክ በሁለት ወንዶች ሚስትክ ሚስትክ ሁለት ሴቶች በአንድ ወንድ እየተፈጫፈጩ ነው ወንድ በኢትዮጵያ ውስጥ ጠፍቶ በአንድ ወንድ እየተራገጠች ነው የምትሉ ግን እኔ ማረገጥኳችሁ ከስር ሆኜ አላስችላለኝ በኮማንዶ የምትዘረጋዋችሁ አይነ እያየ ማይሉን አሰድዋትም እንደ ይመጣሪ ወይ አይሉ ባንቺ ኮ ህዝቡ ነቅሏል። እናቴ ህዝቡ ባንቺ ነቅሏል። ለማንኛውም ማለት ነው እ እነ ትክክሌ እነ ምኞቴ ተረጋጉ ኮሜንት ስንጽፉ በራሳችሁ ሀሳብ ጻፉ ሰው በጻፈው ላይ ገብታችሁ ያዙ ይልቀቁኝ ጠባት በሉ ምን አገባችሁ ምን አገባችሁ እሷ የሚጠቅማትን ከዛ ሁሉ ኮሜንት አንብባ የሚጠቅማትን እሷ መርጣ አንብባ የሚጠቅማትን ትወስዳለች እናንተ በህይወቷ ፈላጭነን ቆራጭነን እኛ ያለውን ታድርግ የምትሉ ስላናችሁ ፈጣሪ ትዕግስት ስጠ። ህዝብ እኮ ነቅሏል፣ ህዝቡ ነቅሏል። እና ምንድን ነው እነ ትክክልና ለምኞቴ ተረጋጉ። ለማንኛውም እኔ በፊት ቂው ያልኩ ይበቃኛል። እኔ ከሁለት ቶሞኝ ነው የማለቀልቀው ከያብ ጋም ስትሆን አለቀልቃለሁ። ከንዳልክ ጋም ከመጣች አለቀልቃለሁ። እኔ ማለቅለቅና ማርገብገብ ነው የምወደው። በኋላ ሄዱ በአንድ ሳይር ስትሆን ለምን ልንቀል? እናቴን ለምን ልንቀል? አልነቅልም። አዎ ቪዲዮም ስለቅ አንድ ቀን ያብን፣ አንድ ቀን እንዳልከን እያደረግኩ ነው የምለቀው። ለምን አትጦዙ? ምን አገባኝ፣ የምትነቅሉ ንቀሉ። ያን ማለት ነው የእንዳልክንና የሄሉን አስተቃቀፍ እንደ ፎቶግራፍ ነው። እንደዚሁ ብልጭ ብልጭ የሚልብኝ እና ምን ላድርግ? ሰው ነኝ፣ ሰው ነኝ። አላዳላም፣ ግን ማለት ነው ያ ብንም ቢሆን ማለት ነው ያ ብንም ቢሆን ሄሉን እቅፍ ሲያሱማ ከነፍሱ ነው የሚያቅፋት። ግን እውነት አሊት አይውልብኝ ሀሜት አይሆንብኝና ያው ከአንጀቱ ነው የሚያቅፋት። እናቴ ትሙት ውሽቄሽን እኮ ነው የሚያል አንገቷ ይላታል። በቃ የኔ ውድ አንገትሽ አንገቴ ነው ብሎ አንገቷ ስር ነው እንደ ምናምን እንደ በቃ እንደ ምንድን ነው እነዚህ ጆሮ ጠብቀሽን ያደርጋታል። ከልቡ ነው የሚያቅፋ። ሀሜት አይሆንብን። እውነት ከእውነት ሀሜት አይሆንብንና ልጅቷን እኮ እናቴ ዘንብላለ ጠፍ ስትል እጁ ነው ጣል የሚያደርግላት እንጂ ሄሉን እኮ ልጠፍ በቃ ልጠፍ ደረቱ ስር ልጠፍ ነው የሚያደርጋት። አንገቷን እሽት ሽት ሽት። ኧረ በስመ አብ ሁለት እኔ አስተቃቅፋቸው ተመችቶኛል። የእንዳልክ የያብም ሁለቱም ከልባቸው ከሳንባቸው ከኩላሊታቸው ነው የሚያቅፉት። አዎ በእርግጥ የያብና የእንዳልክ አስተቃቀፍ ልዩነቱ ምንድን ነው? እንዳልክ ልጥፍ ያደርጋትና እግርና እግራቸውን ግጥ የሚያደርጉና ማለት ነው። ሙሉ አካላታቸው ልጥፍ ነው። ንፋስ እንኳን አይገባም። ንቅል ንቅል ንቅል ንቅል ነው እግራቸው የሚያደርጉት። ይባል ዞር ዞር ዞር ነው የሚያደርጉት። ተጠባብቀው ማለት ነው። ወይ ወይ ወይ ወይ ወይ ትዝ አለኝ እኮ የአንተ አርባ ምንጭ ላይ። ትዝ ይላችኋል? ትዝ ይላችኋል። ሰማያዊ ቲሸርት ለብሶ ወይኔ ኧረ ዘለቀ ዘው የግሩፕ ልጆች

ስሙትት እናቴ በቃ መነፀር አለችው። በመነፀሯ ሰ አይኑ ሁሉ ጭልም ስምጥ ነው የሚያደርገው። እሷም ደግሞ ወገቦት ይዞና ሳቦ ደራሷ ያደርጓዋለች። በቃ ሙሽ ልግ የለ በቃ እኔ ሳያቸው ከልቤ ነበር የማያቸው ማለት ነው እንዳል ያ በምር ያምራል ማርያም። የእሱ ግን እግር ግጥሜሽን ሳይሆን አንገት ግጥሜሽን ነው። እሱ አንገቱ አስር ሚሉ የሚያደርጋት። ሁለቱም ተወዳዳሪዎች አንድ እኩል ናቸው። ኮሜንቶች ግን በሰው ህይወት አንወስን አንበል። ባየነው መሰረት እንጻፍ። አሁን እኔ ስሰራ ያየሁትን ነገር ነው ዱብ የማደርገው እንጂ እን በሆነ አይደለም። በሆነ ሳይሆን ይሆናል፣ እንደዚህ ብላ ይሆናል፣ ወይንም እንዲህ ሊያደርጉ ይሆናል ብዬ ነው የምሰራው። በይሆናል እንጂ በሆነም ብዬ አልልም። ምኞቷን እሷ ታውቃለች፣ የሚጠቅማትን የሚጎዳትን እሷ ታውቃለች። በእሷ ሕይወት እኛ ወሳኝ ነን አትበሉ ለማለት ፈልጌ ነው። ሰው ደግሞ የፈለገውን ኮሜንት መስጠት ይችላል። እንደው ራሳችሁ ሀሳባችሁን እዛ ላይ ግለጡ እንጂ ከሰው በታች ገብተን ያዞኝ ለቀቁኝ። በጥፊ ነው እሷ እኮ እናንተ ብትፈራገጡ። በጥፊ እስከነ መፈጠራችሁ እኳ አታውቃችሁ። ነጭ ትሁኑ፣ ዥንጉርጉር ትሁኑ፣ ሰማያዊ ትሁኑ፣ ምን ትሁኑ ምንም እኮ አታውቃችሁም። እግዚአብሔር እናንተ በዜሮ ማርሽ ነው የምታብዱት፣ በዜሮ ማርሽ። ምን አለ ይህን ያህል እንዲሁ ለኢየሱስ ክርስቶስ ለእግዚአብሔር ፍቅር ቢኖረን፣ ፍቅር ለክርስቶስ እንደዚህ ቢኖረን፣ እንዲህ እንደው ለእግዚአብሔር ብንንቀጠቀጥ፣ የጸሎት ጊዜ እንደ በያንስ እንኳን በሰባቱ በቀን ሰባት የለን በቀን ሁለት እንደዚህ የእግዚአብሔር ፍቅር ቢያንቀጠቅጠን፣ ይሄ እኮ ልክፍት ነው። ልክፍት መጋኛኔ መታንኛ ሰው ለደስተኛ ሆኖ ለሚኖረው ህይወት እኛን እንቀጠቀጣለን እና ያንገበገባለን እና ተስተካከሉ፣ ከኔም ጭምር እኔ እንኳን ለቆኛ እኔ እኔ ሁለቱም ጋር አላዳላም። ሞቅ ባለበት ነው እንዳልከ ጋር ሞቅ ሲል ሞቅ እላለሁ። ያብ ጋር ሞቅ ሲል ሞቅ እላለሁ። እኔ ማርገብገብና ሞቅ ባለበት ሞቅ ማለት ነው የምወደው ምክንያቱም እናቴ እንዳልክንም የአበንም ደግፌ እንዳልነቅን ለማንኛውም ወዳችኋለሁ አክብራችኋለሁ መልካም ውሎ እንዳንድ ሰዎች ደግሞ ማልኖራስች ጂጂ ይሄ ድምፅሽ ፓውርሽ እኔ ምን ላርግታ አምላክ የሰጠኝ ፓወር ነዋ ታዲያ እኔ ምን ላርግላችሁ አበዛችሁ ታውንስ እንዴ